ሰላም ሰላም፣ ፍሬንዶች እንዴት ናችሁልኝ? እንግዲህ ትናንት ሊብነን ላይ ተቆራርጣ ስለተገኘችው አበሻ አንድ ኢንፎርሜሽን ደርሶኛል፣ ግን ያ ኢንፎርሜሽን ባላረገው ባልሆነ እያልኩ እየተመኘው ነው። እመኑኝ እመኑኝ፣ በሚገርም ሁኔታ እቺ ሶስት የተባለው ተውት፣ ያው አረቡ የሰራው ሁለት ፕላስ ብሎ ነው የጨመረው። አንድ ናት አበሻዋ። ያው የተገደለችውም ደግሞ በማን እንደሆነ ስሰሙ ደግሞ በጣም ይዘገንናል። በጣም አቃለሁ አቃለሁ፣ እኛ ኢትዮጵያውያን ህይወት ሰው ረክሶብናል፣ አውቃለው አደለም። በሌላው ተዉትና በዘር እንኳን አመካኝተን ፈልገን ባልተወለድንበት እየተገዳደለን ያለን ህብረተሰብ በግብረተሰብ እንደሆንን እየታወቀ ነው። ግን ስደት ላይ በዚህ ደረጃ ይመጣል ብዬ ግን አስቤ አላውቅም። አው አስቤ አላውቅም። እመኑ እኔ ደንግጫለሁ። በቃ ባልሆነ ባላረገው እንደው ይሄ ኢንፎርሜሽን አሁን የደረሰኝ ኢንፎርሜሽን ውሸት በሆነ እያልኩ ነው። በምን ብትሉኝ እቺ አበሻ ተቆራርጣ የተገኘችው በሻንጣ እና በፌስታል ውስጥ ገብታ ተቆራርጦ አካሏቷ ተዋጋግታ ምናምን ተቆራርጣ ነው እንግዲህ ተገላ በቆሻሻ ፌስታል ተደርጎ በሻንጣ ተደርጋ የተገኘችው። ገዳዩዋም ደግሞ ማናት? ያ ሟቿንም ፎቶ አደርሶኛል፣ ግን ፊቷን ሸፍኛ ያሳያቸዋለሁ። ነገር ግን ያው ስላልወረደ ቤተሰብም ስላልሰማ ገና ያልወረደ ስለሆነ እኔ ማውረዱ ምንም ጥቅም የለውም ብዬ ነው ማስበው። ለምን ወዲያው ዝም ብሎ ማውረድ አይደለም፣ ግን አበሻ ናት ሲባል ግን ክውን ያልኩት አንድ አረብ የሰራውን መጨረሻ ላይ ያስገባላቸዋለሁ። ነገር ግን እስኪ ቪዲዮን እዩትማ። ገላት ስትወጣ ከቤቱ ከቤት ካሜራ የተቀረጸውን ልጅቷ ገዳይዋ ተይዛለች። በእርግጥ የደረሰኝ ኢንፎርሜሽን ነው የምላችሁ ያንን ነገር እንግዲህ ከኢንፎርሜሽን ደረጃ አንጻር ነው የምነግራችሁ። እዩትን እንግዲህ ይሄ ገላት ወታ ነው ነው የተባለው። ከዛ በኋላ ከገደለቻት በኋላ ቤት ውስጥ ካስቀመጠች በኋላ እንደገና ሁለት ቀን ከተቀምጣ ለማውጣት ሬሳውን ወደ መሽተት ሲመጣ አውጥታ የት ነው የከተተችው አሉ ባህር ውስጥ ባህር ውስጥ ደግሞ ከታት ደግሞ ባህሩ ተፍቶ ወጣት። ከዛ በኋላ ተገኘች። አስክሬኗን ብታዩ ይዘገንናችኋል፣ ይዘገንናችኋል። ተነፋፍተዋል። ምን ብሏል? በቃ ላ ቃላት አጠረኝ። አይ በቃ አሁንስ ኢትዮጵያዊነት ፊሺ ቃላት ትክክል ያልሆነ ነገር አለ ጎበዝ። እኛ ኢትዮጵያዊ ያለ የሆነ የረገመን የሆነ ነገር አለ እንጂ ይሄ ሊሆን አይችልም። አሁን እንግዲህ ጤ ልጅቷ ተይዛለች ነው የተባለው። እንደሰማሁት ኢንፎርሜሽን ከሆነ ግን ከዚህ በኋላ ለሚወጣብን የሆነ በመንግስትም ይሁን በምንም እኛ ንጹሀን ምን ምን? እስኪ ንገሩ። የዚህን ያህል እዚህ ደረጃ ደርሰናል። በቃ ተፈራራን ማለት እኮ ነው። በእናታችሁ ጓደኛ እንዳትይዙ። እኔ ሲጀመር ከድሮም ጀምሮ እንደምታውቁኝ ነው፣ ጓደኛ አልወድም፣ አልፈልግም። ጓደኛ ሚስቴ ናት፣ ጓደኛ ስጋዬ ነው ብዬ ነበር የምናገረው እንደናንተ እናንተን ደግሞ እባካችሁ ጓደኛ በቃ አትያዙ ስደት ላይ የመጣችሁት ከፕሌን ገና ስትወርዱ እራሳችሁን ችላችሁ ለመለወጥ ነው የመጣችሁ ከዛ ውጭ ግን አበሻ ጓደኛ እንዳትይዙ ለምን በሉ በዚህ ኬስ እኔ ደንግጫለሁ አሁን መጪውን አላቅም ምን እንደሚከሰት ነገር ግን በዚህ ደረጃ እንደው በፊትስ አንድ ካስታውሳችሁ ተቆራርጣ የተገኘች ነበረች እሱ ሶሪያ ነው ተብሎ ተቀውጦ ምናምን አለፈ አሁን ደግሞ አበሻዋን አረደች ሲባል፣ ቆራርጣ ጣለች ሲባል፣ ምንድን ነው የሚባለው? እንደው ይሄ ኢንፎርሜሽን እንደደረሰኝ ኢንፎርሜሽን አይሁን በእናታችሁ፣ እንዳይሆን እኔ ጸሎቴ ነው። በቃ አበሻ እንዳትሆን እኔ አላመንኩማ በቃ ከላስ አላመንኩም። ላምን አልችልማ። አበሻ አበሻ ጓደኛዋን በእንዲያነ መልኩ ገላ ወጋግታ ቆራርጣ፣ ከዛ በኋላ ሆረር ፊልም ነው እንዴ? የትን ያለ ነው ምንድነንኛ እኛ ጎበዝ እንዴ ይልቁንም በሰው ሀገር መደጋገፍ መተቃቀፍን መነጋገር ስንችል እንዴት እንዴት አይነት ጊዜ ላይ ደረስን ውይ ፈጣሪ አምላክ አመሰግናለሁ ምንም ጓደኛ ስላልሰጠኝ እዚህ ስደት ላይ አንድ ጓደኛ ምለው የለኝም ባራቱ ይተካል ማንም ይሆን ማለት እኔ ልለወጥ ራሴን ልለወጥ የመጣሁት ራሴን ነው ለለወጥ የመጣው የምን ጓደኛ የምን ምናምን ከድሮም አልወድም በቃ ካላስ አሁን ደግሞ ጭራሽ ዘጋኝ ዘጋኝ ዘጋኝ ሀበሻ እንዴ፣ እኛ የውጭ ዜጎቹ ገደሏቸው፣ ምን አሏቸው እንዲሏቸዋል እንላለን። እርስ በራስ እንደዚህ መገዳደል ጀመርን፣ ያውም በአሰቃቂ ሁኔታ። አሁን ምንድነው እይታችን? ምንድነው የሚያዩን አሁን በምን አይነ ነው? ኢትዮጵያውያን ሰው በሊታዎች፣ ያውም የራሳቸውን ሰው የሚበሉም ናቸው ተብሎ ነው እን ላይ የራሳቸውን ሰው የሚበሉማ እኛንማ እንዴት ይምሩናል ነው የሚሉን እኛ ግን የወዳችን እኛንን የምናውቅ ስለዚህ፣ ያለውን ኢንፎርሜሽን እየተከታተልኩ አመጣላቸዋለሁ። ነገር ግን ሳመጣው ግን ትምህርት እንድትወስዱልኝና እንድትወስዱልኝ ነው የምፈልገው። ሁለት ነገር ላስቀምጥላችሁ እዚህ ጋር። ትናንትና ወዲያ የሰራሁትን ቪዲዮ ላይ እንደዛው ነው ምላችሁ፣ ማንሽም እንዳጠፊ ማዳም ቤት ያለሽ ካልተመቸሽ ወደ ሀገርሽ እጅ ግድ የለሽም። የውጭ ላይፍ ሆረር ፊልም ያስንቃል። አሁን እኛ ኢትዮጵያ ከትናንት ወዲያም ብያቸዋለሁ፣ ቪዲዮ ላይ አይደለ? የትኛው ባንግላዴሽ፣ የትኛው ፊሊፒን፣ የትኛው ስሪላንካ፣ የትኛው ጅንስዬ ነው እንትን ያለው እርስ በራስ ሲገዳደል ያያችሁ? እኛ እኛ እንዴ ኢትዮጵያ፣ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተጻፈልን መጽሐፍ ቅዱስ ላይ ቅዱስ ቃሉ ላይ የሰፈረች ኢትዮጵያውያን ምንድን ነን? ምን የት እንገባን? ወዴት እየሄድን ነው? ያሳዝናል። ለሟቿ ነፍስ ይማር ነው ብለው፣ ለቤተሰብም ከዚህ በኋላ መስማቱ ስለማይቀር ኦሬዲ ስለወጣ መጽናናትን እመኛለሁ። ግን እንዳልኳችሁ መጥፋት ያሰባችሁ እንዳጠፉ፣ በሁለተኛ ደረጃ ደግሞ ጓደኛ የሚባል እንዳትይዙ። አሁን እዚህ ኮመንት ላይ አንዳንድ ሰገጤ ይመጣል፣ ስለማቅ ነው፣ ኧረ የኔ ጓደኛማ ትሞትልኛለች። በአናትሽ ተተከይ እያልኩሽ እኮ ነው፣ ስሚኝ ስሚኝ ማንም ቀን ነው የሚጠብቅልሽ ውድቀትሽን የውድቀትሽ ቀን ላይ ነው የሚጠብቅልሽ። ውድቀትሽን እንደ ጦር መሳሪያ ተጠቅሞ ሊወጋሽ ነው የሚመጣው ማንም ይሁን ማንም። ልንገራችሁ፣ ጓደኛ የምትሉትን ባዳ እኮ ነው። እዚህ ስደል ተዋወቃችሁት እኮ ነገ ዛሬ ኦኬ ያው እናቃለን እኮ። ሽቁልጥ ስትሉ አንድ አይነት ማች የሆነ ልብስ ሁላ ለብሳችሁልኝ እንደ ሰገጤ ትወጣላችሁ። አንድ አይነት ምናምን ምናምን። እቺ ደብቁኝ ታመጣለችና፣ ስለዚህ አብረሽ ያለሽ ጓደኛ አሁን ምርጥ ልትሆንልሽ ትችላለች፣ ግን አንድ ቀን ስተት ስሪ ሁለት ቀን የሆነ ውድቀት ውስጥ እስኪግቢ ዋጋ የለሽም አንቺ ይያዝልሻል በውስጥ። ከዛ በኋላ ሶስተኛ ጸብ ላይ ግን ከገባሽ ያን ፋይል ነው የሚመዘዝልሽ። አንቺ እንደዚህ አለሽ እ አንቺ እኮ ትናንት ወድቀሽ እኮ እኔ ነኝ ያነሳሁሽ። ትናንትና እኮ እንዲያርጌልሽ እንደዚህ ባናታቸው ይተከሉ አልኩሽ። የሚያኖርህ የሚያኖረኝም የሚያኖርሽም የሚያኖርህም ፈጣሪ አምላክና አምላክ ነው። እኔ በአምላኬ ነው የምተማመነው፣ በአምላኬ ነው የምተማመነው። ግን ከዚህ አንፃር እኔ ቃላት አጥሮኛል እ እግዚአብሔር ዛሬ ብቀበጣጥርም በንግግሬ የሆነ ነገር እንትን ብልም ያየሁት የተላከልኝ ቪዲዮ እና የተላከልኝ ፎቶዎች የሟቿ የግድ ቤተሰቤ እስኪሆን አልጠብቅም። መዋለድ ቋንቋ ነው። ህሊና ላለው ሰው ኢትዮጵያዊ ማለት ቤተሰቤ ማለት ነው በስደት ዓለም ላይ ነገር ግን አሁን ግን ምረጃርት ምረቄት እንደመጡብን አናውቅም። እንዴት አይደለም ሰው መግደልና በግ እንኳን ለማድረግ እኮ የሚሳሳ ሰው አለ እኮ እና በኢትዮጵያ ለኢትዮጵያ ተገዳደልን። እንደዚህ የሆነ ነገሩ ነው፣ ኢንፎርሜሽኑ ኦኬ። የምናየው ይሆናል የምናየው መጪውን የምናየው ይሆናል። ግንም መክራችሁ ጓደኛም ይሁን ምንም ይሁን ፈጣሪያችሁ ጋር ተነጋገሩ። ብትወድቂ የሚያነሳሽ ፈጣሪ ነው ብትወድቂ ፈጣሪ አምላክ ነይ ብሎ የሚያነሳሽ ነው ሰው ልጅ ግን ብትወድቂ የዛሬ ሰው እኮ ስትወድቂ እኮ በካሜራ ነው የሚያነሳሽ እኮ አደለ እንዴ እንተዋወቃለን እኮ ስለዚህ እባካችሁ እባካችሁ ራሶችን ጠብቁልኝ እባካችሁ በስደት ዓለም ላይ ያላችሁ አሁን ያለውን ነገር እስኪ እንትን ልበልና ከዛ በኋላ በሰፊው መጣበታለሁ በሰፊው ገባችሁ በሰፊው ይሄ እንደቀላል የሚታይ ነገር አይደለም ዝም ሁላችንም እዚህ ጋር መነጋገር አለብን። በቃ ካላስ እንቅጭ እንቅጩ ከዚህ በኋላ ዘረጋግፈዋለሁ። አሁን በቃ ካላስ እየዘረገፍኩት ነው። ማንህም ምንም አታመጣም። በቃ ነግርሉ ልክ እኔ ነግርሉ። በሟቻ ጫማ ላይ ሆናችሁ አስቡት። በሟቻ ቤተሰብ ጫማ ላይ ሆናችሁ አስቡት ምን ያህል ስቃይ እንደሆነ። እዚህ ስደት ላይ ያልፍልናል ብለን መከራችንን እናያለን። እንደገና ደግሞ እንደዚህ አይነት ነገር ሲፈጠር ያሳዝናል። በምን ገደለቻት፣ ለምን ገደለቻት የሚለውን ኢንፎርሜሽን እንዳለ ሲወጣ እንነጋገርበታለን። እስከዛው ግን ያለኝ ኢንፎርሜሽን ይሄ ነው። ራሳችሁን ጠብቁልኝ፣ ጠብቁልኝ። ብዙ ማለት እችል ነበር ግን ያየሁት የተላከልኝ ነገር እንዳለ አወጃብሮታል፣ እንዲህ በቃ አይምሮዬን ለውጦታል። ስለዚህ ዛሬ ትንሽ ታገሱኝ እና በሚቀጥለው ስመጣ በእርጋታ ሆነን እናወራለን። አለቅ በተረፈ